እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ ሰላም ነው ወይ? እኔ ያለው ሁሉ ሰላም ነው። ሁሉ ሰላም ነው። ሰላም ናችሁ። እዚ ተረፍረፍ ላይ የኔ ውድ ነገሮች እንዴት ይዟችኋል? ስራ ደህና ናችሁ? እህት የንውድ እንኳን ደህና መጣሽ ማሬ፣ እንዴት ነሽ? እልልኝ። ሁሉ ሰላም ነው ወይ? ሰላም ሽብዛል ውድት ስለመጣሽ አመሰግናለች። ባሬ ደህና ነሽ? እንዴት ነው የትውስጥ ነገር እንዴት እያደረገች ነው ወይ?